ዛሬ በጣም የሚገርም ነገር ነው ማለት ነው። እንግዲህ በአስር አመት ህጻን ልጅ ወልዳ ስትታይ በአስር አመቷ ወልዳ እንግዲህ ያላባትና ምንም ነገር ተፈጥሮ ነገር እንግዲህ ያላባት ምንም አባት የሌለው ምንም ምንም ነገርም የሌለው በተፈጥሮ ፈጣሪ ብቻ አላህ ይቅር ይበለን። እንደዚህ አይነት ስእል ደግሞ አላህ ይቅር በለን፣ ከወንጀላችን ከመጥፎ ነገራችን አንተ ጠብቀን ማለት ነው። ይህ በጣም የሚገርም ነገር ነው ማለት ነው። አንድ ሰው ደግሞ ከህይወቴ ውጣልኝ ብሎ ማይወጣ ሰው ምን አይነት ሰው ነው? እኔ እንደዚህ አይነት ከህይወቱ ከህይወት ውጣልኝ እኔ በትዳሬ ውስጥ አትበጥብጡኝ ትዳሬን አትበጥብጭኝ ብላ ስታቆም ደግሞ መልሳ ደግሞ አንድ አዲስ ፍቅረኛ ሆና ስትመጣ ይሄን አየሁ ማለት ነው። ዛሬ አሰላሙ አሌይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዙ ይትረፍረፍ ይበለልኝ። ሰላም፣ ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብሰብስ ግረብ ላይክ፣ ኮሜንት፣ ሼር፣ አሳብ አስተያየታችሁ በማስቀመጥ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ቼን ላይክ በማድረግ አበረታቱ። እንግዲህ ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን። ዛሬ ሁለት ነገር እዥላችሁ መጥቻ። ያለው ሁለት ነገር ነው እዥላችሁ የመጣ የመጣሁነው አንዱ ደግሞ በጣም የሚገርም በጣም የሚያሳዝን እውነት ለማመን ራሱ የሚከብድ ነገር ደግሞ ይዤላችሁ መጣሁ። ማለት ነው በጣም ማለት ነው። እንግዲህ አፍሪካ ላይ ማለት ነው የአስር አመት ልጅ በዚህ በፊት አይታችኋል። በየሚዲያ ሚዲያ የተዘዋወረ ነበረ። እቺ ልጅ ሆዷ ነው ወይስ ሆዷ ነፍቶ ነው ወይስ እርጉዝ ናት ብሎ ብዙ ሰው አወዛጋቢ አድርጎ ነበረ። ብዙ ሰው ግራ ገብቶት ነበረ። እኔ ወላሂ ዛሬ ሳይሆን ብዙ ጊዜ አይቻታለሁ፣ ግን በቃ ታውቃላችሁ፣ አስር አመት ልጅ ናት፣ ትንሽ ህጻን ልጅ ናት። እሷ ላይ እንዴት እርግዝና፣ ግማሹ እርጉዝ ናት፣ ግማሹ ደግሞ እርጉዝ አይደለችም ሆዷ ነፍቷት ነው እንግዲህ፣ የሆነ በሽታ አለባት የተባለ ነበረ። እኔ አይቻታለሁ በዚህም በፊት ማለት ነው። አፍሪካ ውስጥ ናት እች ልጅ የምትገኘው ማለት ነው። እንግዲህ እች ልጅ በፈጣሪ እንግዲህ አልናቅም ተወንድ ጋር ምንም ግንኙነት እንደሌላት እና ማንም ሰው እንዳነካት እንግዲህ እየተረጋገጠ የተነገረ ነው። እንግዲህ እውነቱም እስከ ሲወጣ ድረስ እውነቱ ደግሞ አረጋግጬ ደግሞ አቀርብላችኋለሁ። ግን አሁን ምን እንደሚባል ተፈጥሮ ነው እንጂ ማንም ወንድ ልጅ የነካት ምንም ነገር የለም። ተማንም ግንኙነት ያደረገችው ነገር የለም እየተባለ ነው እንግዲህ እንግዲህ ወንድ ልጅ ወልዳ ምን የመሰለው ወንድ ልጅ ተራሷ የሚበልጥ ወንድ ልጅ ወልዳለች ማለት ነው። ማሻአላ ማሻላ ከራሷ የሚበልጥ ማለት ነው። ግን ይሄ ነገር በጣም አላህ ይቅር ይበለን፣ ፈጠሪያችን እውነት ሀጺአታችን ብዙ ነገር ነው ማለት ነው። እና ይቅር ይበለን። እንደዚህ አይነት ነገር እኔ መጀመሪያ ጊዜ ነው በአስር አመት ሕጻን ልጅ ገና ሕጻን ልጅ ሕጻን እናት ስትሆን ማለት ነው እንግዲህ የአንድ ልጅ የወንድ ልጅ እናት ሆናለች ማለት ነው። ልጁንንም ታዩታላችሁ፣ ትመለከቱታላችሁ ማለት ነው። እንግዲህ በጣም የሚገርም ነገር ላይ እኔ ራሴን ፈራሁኝ ማለት ነው። አንዳንድ ሰው በንፋስ ነው ወይ የምወልደው በንፋስ ነው ወይ ምናምን የሚል ነገር አለ። ይሄን ልጅ እቺ ልጅ እንግዲህ በንፋስ ይሁን በምንም ይሁን ለማመንም ብቻ አቃተ ማለት ነው። እንግዲህ የአስር አመት ሕጻን ልጅ ናት ማለት ነው። እንግዲህ አሁን በአፍሪካ ላይ የአስር አመት ልጅ እናት ሆናለች የአንድ ልጅ እናት ሆናለች ተብሎ እንግዲህ ሚዲያ ሁሉም እየተባረረ ነው ትናንትና ብሬክስ አቅርባት ነበረ ብሬክስም ይሄ ነገር ብሬክስ እና ሀቢባ አንድ ላይ ሆኖ ይሄ ነገር እየሰሙ ነበረ። እኔ እውነት ነው እንዴ ውሸት ነው ብዬ ነበረ፣ ግን ሳየው እውነትም ሚዲያ ላይ እንዳለ ተበትነዋል ላችኋለሁ። እንግዲህ አላህ ይቅር ይበለን እየተባለ ነው ይሄ ነገር የሚወራው፣ እንጂ ይሄ ነገር ምንም የሚያስደስት እና ደስ የሚሆን ነገር የለውም። ምክንያቱም አንድ ልጅ እች ልጅ ወይ ተደፍራም ቢሆን ወይም ደግሞ የሆን ነገር ደርሶባት ቢሆንም አባት ሲኖረው ደስ ይላል ማለት ነው። አባት ሲኖረው በሰው እጅም ቢሆን ራሱ አባት ሲኖረው ደስ ይላል። ግን ይሄ ልጅ ግን አባትም የለው ምንም የለውም። ተፈጥሮ ነው የፈጣሪ ስራ ነው አሉ። እንግዲህ ፈጣሪ ሰጥቷት ነው እያሉ ነው። እኔ በጣም ለማመን ራሱ አቃተኝ እላቸዋለሁ። እውነት ግራ ገብቶኝ ነው ያለኝ በጣም እላቸዋለሁ። እንደዚህ አይነት ነገር የመጀመሪያ ሳይ ማለት ነው። እንግዲህ የአስራ አመት ህፃን ልጅ እንግዲህ እንደዚህ አይነት ድርጊት ሲፈጠር እናንተ ምን ታስባላችሁ? ፈጣሪ ይህንን ራሱ መናገሬ አላህ ይቅር በለኝ ብያለሁ። እኔ ትንሽ ይቅር በለኝ

ፈጣሪ ይቅር ይበለን። እንግዲ እንግዲህ አይታችኋታል። እንግዲህ ራሷን እንኳን ገና መቆጣጠር ያቃታት ልጅ ገና ዳይቨር የሚቀየርላት ልጅ ናት። እንግዲህ ወለደች ማለት ነው። ወንድ ልጅ ወለድ፣ በሰላም ተገላገለች ማለት ነው። በጣም አስገራሚ ነገር ማለት ነው። እንግዲህ ከእንደዚህ አይነት ፈጣሪ ይጠብቀን ማለት ነው። ጥሩ ነገር ያሰማን፣ እንደዚህ አይነት መጥፎ ነገር እና እንደዚህ አይነት ነገር አላህ ያሰማን ማለት ነው። እንግዲህ እቺ ልጅ እንደዚህ ማድግዛ አባት ቢኖረው ቤተሰብ ቢኖረው ወይም ተደፍራም ቢሆን እንደ በሰው እጅ ነው የሚባል ራሱ ይሻን ነበረ። ይሄ ልጅ ይሄ ግን ኮ ምንም ተወንድ ግኝነት የላት ምን የሌላት እንግዲህ ዝም ብሎ ተፈጥሮ ነው እያሉ ነው። እንግዲህ ተፈጥሮ እንደዚህ አይነት ነገር ከመጣ በጣም ያስፈራን ማለት ነው። በጣም ይገርማን ማለት ነው። ምንም ነገር የሌለ ነገር እንደዚ አይነት ሲመጣ ማለት ነው። እውነቱ ሲወጣ ድረስ እኔ ቸኩ እያለው እስከ መጨረሻ እከታተለዋለሁ ግን እውነቱ ወላሂ እውነቱን አይቶ እስከ ሲወጣ ድረስ በጣም ነው የደነገጥኩት፣ እላችኋለሁ። በአፍሪካ ውስጥ እንግዲህ እንደዚህ አይነት ነገር ተፈጥሮ ይገርማል ማለት ነው። እንግዲህ ይሄ የእሷ ነገር አሳብ፣ አስተያየታችሁ ውስጥ እናንተ የምታውቁት ነገር ካለ እንደዚህ በኮሜንት አስቀምጡ ማለት ነው። ሁለተኛው ደግሞ ይዤላችሁ የመጣሁት ሄርማት እንግዲህ አይታችኋል። አብርሽና ሩታ ተለያይተው እንግዲህ ሩታ ወደ ቤተሰቦቿ ጋር ሄዳለች። አብሪሽ ትናንትና እንዳበደ ነግሬያችሁ ነበረ ቤት ውስጥ ማልገባም ብሎ ፍንድቅ እንደገባ ፍንድቅ ተከራይቶ ብቻውን ቁጭ እንዳለ ጓደኞች ሊለምኑት እንደሄደ ሁሉም ትናንትና አቀርብላችሁ ነበረ ማለት ነው እነሱ ደግሞ ፍንድቅ አታድርም አንታድርም ቤትህ ትገባለህ ብሎ ቤቱ እንግዲህ በስንት መከራ ለምኖ አሩታም እንደጨከነችብኝ ለምንድን ነው የጨከነችው በፊት እኮ እንዲጨካኝ አልነበረችም ብሎ ትናንትና ሁሉም የተናገረ ሰምታችሁ ነበረ ማለት ነው ዛሬ ደግሞ ያው የቤቱ ይዞት ሄዱና ቤቱ እንግዲህ ታሞ ሐኪም ቤትም ሄዶ ነው መሰለኝ እራሱን በሻሽ ታስሮ እንግዲህ ተኝተዋል እላችኋለሁ ቲቪ እያየ ነው ተኝቶ፣ እንግዲህ እራሱንን ማያቅም ጨንቆታል እላችኋለሁ። እንግዲህ ሄር መላታ ምግብ ሰርታ፣ ምግብ ሰርታለት እንግዲህ አንድ ልጅ ማለት ነው እናት ባለትዳር ሆኖ ሚስቱ ከሌለች ምን ብሎ ነው ባለትዳር ሚስት የሌለችበት ቤት ሰው የሚገባ ማለት ነው። እግሯን በሰብራት የተመታች እንዴ? እቁጥ እንደተጣሉ ታውቃለች። እንደሄደች ታውቃለች። እንደተለያዩ ታውቃለች። የፍርማ ወረቀት እንደተሰጠ ታውቃለች። ምን ብላ ነው ምግብ ሰርታስ ይሄ ልጅ እንደገና ሊመለስላት የነበረ ልጅ መልሳ እንደዚህ ግራ የምታስገባው? እንግዲህ ሊመለሳ እንግዲህ አብርሽ አሁን በልመና ላይ ነው ያለው እንጂ እየተለመና አይደለም የለመናት ነው እሩታን ማለት ነው እንደደም እንዲህ እንቢ ብላ ነው የሄደችው እስካሁንም በእሷ ፍቅር ነው የተጎዳው እንደዚህ የሆነው ማለት ነው እና ምን ብላ ነው አሁን ኤርማት አንቺ ጥሩ ነገር አረኩ ብለሽ ነው አሁን ምግብ ሰርተሽ አብርሽ እንድታበይ የምታጎርሽው አይደለም ጥሩ ትልቅ ስህተት ነው መሰሪ ማለት ነው አንድ ሴት ባለትዳር ሆና ሴት የሌለችበት ቤት ራሱ ለምን ይገባል ለምን ይገባል እሺ ወንድምሽ ቢሆን ሳዲ ችግር የለም፣ ወንድሜ ቤት ነው ወንድሜ ነው እገባለሁ። አንቺ ምን ስለሆንሽ ነው ሩታ የሌለችበት ቤት ምግብ ሰርተሽ ልጁን መልሰሽ ምታቀይሪ ምለው፣ ጤና የለሽም አንቺ ልጅ። ግን የሚመክርሽ ወዳጅ የለሽም? መካሪ ያጣሽ፣ እኔ ግራ ግብጥ ነው ምትይኝ? ተይ ተይ ተይ፣ ያወቅሽ ግን ሰው አታስተነባብሪ። እንደዚህ አታድርጊ። ተይ ሄርማታ ተይ፣ ግን ተይ ተይ እንደዚህ ተወገብሽ በላይ ልብስ ለብሰሽ የመጣሽ ልጁን ግራ ታስገቢ። አይኑ ቁልጭ ቁልጭ ያደረገ ታሞ የነበረው ሰውዬው ልክ ስትገባ አይ፣ ተእግሯ ተነስተው እስከ ጭንቅላቱ አያትም። ጉድ እኮ ነው፣ እውነት እንደ ማይታይ ጉድ የለም እኮ። ከዛ ምን ትላለች አጅሬ እንግዲህ ተጣልቶ ነበረ። እንደ ተጣሉ ሰምቼ ነበረ። ብዙዎቻችሁ ደግሞ እኔ ላይ ፈርደት ፈረዳችሁብኝ አንቺ ነሽ እንደዚህ እያረግሻቸው፣ አንቺ ነሽ እንደዚህ እያረግሻቸው ስትሉኝ እኔ ከሚዲያ ጋር ርቄ ነበረ፣ መምጣትም ትቼ ነበረ። ምክንያቱም አብሬሽና ሩታ እንደዚህ ይሆናሉ ብዬ አላሰብኩም። በጣም የሚከብድ ነገር፣ የፍቺ ወረቀት ሰጠ፣ ፈረመ ሲባል በጣም ደነገጥኩኝ። እውነት ያረገዋል ብዬም አላሰብኩም ነበረ። ግን እንደዚህ አይነት ድርጊት ሲፈጠር በጣም ነው እየታንትን ያልኩት። እና በነገራችን ላይ አብርሽ እኔ ብዙ ነገር አድርጎልኛል፣ ብዙ ነገር አስተምሮኛል። ይሄ የቱ ብዙ ነገር ነው እያረገልኝ፣ እየደገፈኝ ያለ እሱ ነው። ስለዚህ እሱ ሊጎዳብኝ ደግሞ አልፈልግም፣ እሱ ሊያዝን ደግሞ አልፈልግም። እሱ ደስተኛ ሊሆን ነው የምፈልገው። እንግዲህ ብዙዎቻችሁ እኔ ነበረ እንትን የምትሉኝ። እኔ ተሚዲያ እራቂ ተባልኩኝ፣ ከህይወታችን ውጪ ተባልኩኝ፣ ከህይወታችን ወጥቼ ርቄ ለብቻዬ ሆኜ ያለሁ ለብቻዬ ሆኜ የነበረ። ዛሬ ግን ሳይ አብሬሽ እንደዚህ ሆኖ ሳይ ግን እንደተቀመጣለሁ ብዬ ትቼ መጣሁኝ። እና ብዙዎቻችሁ እኔ ላይ እየፈረዳችሁ ብኝ ነው እያላችሁ፣ አይ በይኮዝ ደግ እንዴ ላይፈረድብሽ ነው እንዴት አደ ሆ እንደ ዛሬ እንግሊዘኛ አላወራም ያልኩኝ ሳልወድ ነው። በግድ እንግሊዘኛ የምታወሪኝ ማለት ነው። እንዲህ አንቺ ቆይ እና ምግብ ሰርቼለታለሁ። አሁን ምግብ ይዤለት ቆንጆ ምግብ ሰርቼለታለሁ። ምግብ ይዤለት እንግዲህ ሆቴል ገብታ፣ ሆቴል አንድ እንጀራ ወይ የሆነ አንድ በየአይነት አዛ ነው የመጣችሁ መሰለኝ። ምግብ ሰርቼለት መጣሁኝ ብላ እንግዲህ እስቲ አብርሽ ጋ ንግባ ብላ አብርሽ ጋ ገባች። አብርሽ ጋ ልጆቹን እንግዲህ እነ አቤል እና እነ ብሩክ የነበሩ ሶስቱ ማለት ነው። አብርሽ ሻሽ ታስሮለት ተኝተዋል ከዛ አብርሽ እንዴ ይሄን ያክል እንዶ ሻሻ እንደምትተኛ ክል ተኛ ብላ እነሱን ያው ትንሷ ግን እንዴት እንደሳመችው ብታዩ ማለት ነው። ደገመችው። ይሄ ነገር እዛ ቀን እንደዚያ ትሳሜ አትሳሚ እየሶባል ተይ ተብላ ነበረ። ሊሰማ ማቻለችም ማለት ነው። አሁን ነው የምንፈራው። እኔ ሩታ ማለት ነው እናቷ ጋር ቁጭ እንዳለች ይሄን ቤት ቁጭ እንዳትልበት ብዬ አሁን ነው የምንፈራው ማለት ነው። ይሄን ማለት አይና ውጭ ማለት ነው። አይና ውጪ ማለት ነው። አንቺ አይና ውጪ ቀለዋጭ ማለት ነው፣ አስመሳይ ማለት ነው፣ አስመሳይ ማለት ነው። አዎ እንግዲህ አሁን አብርሽ ስሷም እንዲህ ብሎ ተነሳ። እንዴት መጣሽ ሄርማት፣ እንዴት መጣሽ አላት። እንዲ አንተ እንዳታመህ እንዴት ነው ማልመጣው? ማን ደወለልሽ? ለምን ነገራችኋት? ለምን ተደወለ? ልጆች ሁሉም ግርም አላቸው፣ እንዴት እንደሚሆኑ ሁለቱም፣ እንዴት እንደሚያወሩ አብርሽ የታመመውን ተው እንዴት እንደሆነ ልቡ ግን ወደዛ እየሄደ ነው የተመለሰ ማለት ነው። ልቡ ሲያስብ እየጠራችው ማለት ነው። ምን እያለችው፣ ጉድ እኮ ነው፣ የማይታይ ጉድ የለም ዘንድሮ ይቱ በረች እኮ ወዘገባ አድርጎናል እኮ። እና እያየችው ማለት ነው። ከዛ ምግቡ ይዛ መጣ ነበረ። ምግቡን እያጓረሰችው እያበላችው፣ ሁለተኛ ጎርሶ፣ ሁለተኛ አልፈልግም ብሎ ራሱን ይዞ እንግዲህ እያሰበ ወደ ሩታ ልቡን የሄደ ነው አሁን። የፈላሽ ነገር ብትው ብትው ማለት ነው። ሄርማት አይሰማሽም? አይሰማሽም? ገና አሁን ልጅ ይመጣል፣ ፍቅራቸው ይጨምራል። ሩታ ና አብርሽ ገና ገና በአዲስ ምዕራብ ይገባሉ፣ በአዲስ ምዕራብ ገና በብዙ ነገር ይመጣሉ። እና አንቺ ተሳስተሻል ማለት ነው። አትሳሳቺ፣ በመሀላቸው አትጃጃሊ፣ በመሀላቸውን አትግቢ፣ የሰዎች ዳር አትበጥበጪ። ሩታ የሌለችበት ቤት ምን ብለሽ ነው ምግብ ሰርተሽ የምትገቢ ወንድ ብቻ ናቸው ሶስት ወንድ ናቸው በሶስቱ ወንድ ላይ አንቺ ብቻ ነሽ ሴት ልጅ ማለት ነው ምን ብለሽ ነው የምትገቢ ማለት ነው አንዳንድ ቦታ ሴት ይደወልና ቀጠሮም ካለ አለች ባለቤት ወይስ የለችም ተብሎ ይጠየቃል የለችም ከተባለ ከላስ ማንም ሰው አይገባም ማለት ነው አለች ከተባለ ግን እሷ ስላለች ትገቢያለች በነገራችን ላይ አንቺ ደፋር እሷ አሳት መጣ ዶሮ ወጥ እየበላች ሴትዮ የበዓል ደፋር እኮ ነች። አንቺ ምንም ክብር መቼ ታቂያለሽ? መቼ ክብር ታቂያለሽ? ክብር ብታቂ እኮ እንደዚህ አልነበረ ማለት ነው። እርሷን ትምጣ፣ ልጅቷ ትምጣና አብረን እንበላለን በዓል ነው ብለሽ አብረሽ ታናግሪው ነበር። አንቺ ግን ይህንን ኬት መጥቶልሽ ኬት አውቀሽ ምንም ምታቂያቸው ነገር የለ ማለት ነው። እንግዲህ ቤተሰብ እውነት በጣም እውነት በጣም ነው የሚገርመው ማለት ነው። አንዳንድ ነገር እውነት ዞር ብለን ስናይ እራሳችን ሴት ልጅ ማለት ነው በመሆናችን በጣም ያስጠላናል ማለት ነው። እንዳያችው ማለት ነው እንግዲህ ሩታ አይታችኋል እንግዲህ አብርሽ ይሄን አክል ሁሉምትን ብሎ አሁን እቅርታ ብሎ እግሯ ላይ እየወደቀ ፊቱን እየመለሰላት እንደለመነችው አክል አሁን እየለመናት ነው ማለት ነው። እየለመናት ነው። እሷ ግን ጎበዝ ሆና ጀግና ሆና ቆንጠን ሰከን ብላ በቃ ከኔ ላይ ማን አለብኝ ብላ ቁጭ ብላለች ማለት ነው አሁን ጋር እንዳያችሁ አሁን ደግሞ መልሶ ልቡን እንትን እንዲ አሁን ዛሬ ወይ አስረው ወይም እንትን ብሎ ተስፋ ጋር መስራት ማለት ነው ትታመጣ እያሸች ነው ወገቡ እያለችው ጭንቅላቱ እያለች ምን እያለች ምን እያለች ነው እላችኋለሁ። በእውነት የሚያስጠላ ነገር ማለት ነው። እና ምግቡን አመጣች እንግዲህ ብላ ካልበላህማ ትሞታለህ መድኃኒትን ዋጥ እያሉት እንግዲህ ልጆቹ ራሱ ግርም አላቸው። እሱ እሷ ስትመጣ እንዴት እንደተቀየረ እሷ ስትመጣ እንዴት እንደሆነ ልነግራት አንችልም ማለት ነው። ያው የፈረደበት እዛችኛው ላይ ነው። ትንሽዬ ልብስ ጣለችበት እንጂ በቃ የሜዳ ፊየል ሆና ነው የገባችው ላቸዋለሁ። የሜዳ ፊደል ሆ ፊየል ፊደል ፊደል ፊደል ሆና ፊደል ፊየል ሆና ነው የገባችው ላቸዋለሁ። እንዲህ ሴት ልጅ አለባበሷ እኮ ጥሩ ነው። ምነው በአሁኑ እኮ ክርስቲያን እራሱ ረጅም ልብስ ነው ለብሶ የሚገባው ቤተ ክርስቲያን፣ ምን የትም ይሁን አጭ ልብስ ትቷል፣ ሱሬት ትቷል ማለት ነው። አንቺ ግን ምንም ሊገባሽ አልተቻለ ማለት ነው። አብረሽን ለመጃጀል ነው አይደል? አብረሽ አይኑ ቁልጭ ቁልጭ እያደረገ እያየች ነበረ። እና ቤተሰብ ይህን ይመስላል ማለት ነው። ከወደታችሁ ሼል ላይ አድርጉ፣ አሳበስያታችሁ ኮሜንት ላይ አስቀምጡ። የሁለቱም ያቀረብኳቸው ላይ ላቸኋለሁ። በሌላ ደግሞ አይቺ እስከ ስመጣ ድረስ መልካም ቀን ይሁናችሁ። በይባይ ወዳቸዋለሁ። ሼል ላይ ያደረጋችሁ አበረታቱኝ። አላህ ከናንተ ጋ ይሆን ሁላችሁም፣ ማለት ነው። አላህ የጠብቀን ሀገራችን፣ ሰላም፣ ደስታ፣ ፍቅር፣ አንድነት ይመልስልን እላችኋለሁ። በጥሩ ነገር እስከ ስንመጣ ድረስ ተስፋ እናደርጋለን። መልካም ቀን ይሁንላችሁ።